ተቀምጣት የቆየው የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ስልጣናቸውን ከትናንት በስቲያ ማክሰኞ ያስረከቡት አቶ ጌታቸው ረዳ ከቢቢሲ ጋር ቆይታ አድርገዋል። በቃለ መጠይቁ ከ2015 ዓ.ም ጀምሮ ሲመሩት የነበረው ጊዜያዊ አስተዳደር ስላጋጠሙት ተግዳሮቶች ተናግረዋል። ስለ አዲሱ ፕሬዝዳንት ሌትናንት ጀነራል ታደሰ ወረዳ ያላቸውን ግምገማም አጋርተዋል። አዲሱ ፕሬዝዳንቱ ለየትኛዎቹ ጉዳዮች ቅድሚያ ሊሰጡ እንደሚገባና ሊያጋጥማቸው ስለሚችሉ ተግዳሮቶችም ገልጸዋል። አቶ ጌታቸው ወደፊት ሊኖራቸው ስለሚችለው ፖለቲካዊ ተሳትፎም ተናግረዋል። በትግራይ ጊዜያዊ አስተዳደርና በዶክተር ደብረ ጽዮን ገብረ ሚካኤል በሚመራው የህወሀት ክንፍ መካከል ያለው መጠዛጠዝ በነባሮቹ የፓርቲው አመራሮች የበላይነት የተቋጨ ይመስላል። ከሁለት አመት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነ ቆይታ በኋላ ማክሰኞ መጋቢት 30 2017 ዓ ም አቶ ጌታቸው ረዳ ስልጣኑን ለመከተላቸው ሌትናንት ጄኔራል ታደሰ ወረደ አስረክበዋል። አቶ ጌታቸው ትናንት ረቡዕ ማዚያንድ 2017 ዓ ም ከቢቢሲ ፎክስ ኦን አፍሪካ አቅራቢ ዋህጋ ማውራ ጋር ቃለመጠይቅ አድርገዋል። በዚህ ቃለ መጠይቅ 2015 ዓ ም ጀምሮ ሲመሩ ስለነበረው ጊዜያዊ አስተዳደር ስላጋጠሙት ተግዳሮቶች ተናግረዋል። ስለ አዲሱ ፕሬዝዳንት ሌትናንት ጀኔራል ታደሰ ወረዳ ያላቸውን ግምገማ አጋርተዋል። አዲሱ ፕሬዝዳንቱ ለየትኛዎቹ ጉዳዮች ቅድሚያ ሊሰጡ እንደሚገባና ሊያጋጥማቸው ስለሚችሉ ተግዳሮቶችም ገልጸዋል። ላለፉት ሀያ አመታት በኢትዮጵያና ትግራይ ፖለቲካ ውስጥ የቆይታቶ ጌታቸው ስለወደፊት ስለ ተሳትፏቸው ተናግረዋል። ቀጥታ እንሆ ወደ ቃለ መጠየቁ እናልፋለን። ቢቢሲ የሁለት አመት የስልጣን ዘመኑን መለስ ብለው ሲያዩት ቁልፍ ተብለው የሚጠቀሱ ስኬቶች ምን ነበሩ? አቶ ጌታቸው ረዳ ሲመልሱ በድጋሚ ልንገባበት እንችል የነበረው ጦርነት ተመልሶ እንዳያገረሽ ማድረጋችን እንዲሁም ለለውጥ ያለን ተነሳሽነትና የሰላም ጉጉትን መጥቀስ እችላለሁ ማለት የምችለው ይህንን ነው አሉ። በስልጣን ዘመኖ የሚጸጽትዎት ነገር አለ? ምናልባት ያመለጡ እድሎች አቶ ጌታቸው ሲመልሱም፣ አዎ፣ ጻጻት ማለት ቀደም ብለን ልናከናውን እንችልና ማድረግ የነበሩብን ጉዳዮች ነበሩ። ለምሳሌ ተፈናቃዮችን መመለስ። እንደ አለመታደር ሆኖ በትግራይ ውስጥ ያለው ለማይጠቅም ስልጣን የሚደረግ የውስጥ ለውስጥ ሽኩቻ ይህንን እንዳንፈጽም አዳጋች አድርጎታል። የሚጻጽጠኝ ዋነኛ ተጠያቂ ብቻ ስለሆንኩ አይደለም፣ ነገር ግን አሁን ያለንበት ሁኔታ ውስጥ እንድንገባ ያደረገው መጓጠት አካል ነበርኩ። ቢቢሲ ስልጣን እንዲለቁ ምክንያት የሆነ ዋነኛው ጉዳይ ምንድን ነው ብለው ያስባሉ? ውስጣዊ ፖለቲካ ነው ወይስ የተፎካካሪ ቡድኖች ናቸው? አቶ ጌታቸው ረዳ ይውለ የፖለቲካ አመራሩ ሂደቱንና የኔን አመራር ለማበላሸት ሁሉን አይነት ጥረት ሲያደርግ ነበር። ነገር ግን የፖለቲካ አመራሩ ብቻ አይደለም፣ ወታደራዊ አመራሩም በሆነ ደረጃ የዚህ አካል ነበርም። ዋነኛ ተጠያቂ ባላደርገውም ውስጣዊ የፓርቲ ሽኩቻ መኖርም በአንድ አመት ውስጥ ልናሳካ ይገባ የነበሩና ማከናወን የነበረብንን ነገሮችን እንዳንፈጽም አድርጎናል። በህግ አንጻር ሲታይ ጊዜያዊ አስተዳደሩ ስልጣን በተቋቋመ በሁለት አመት ውስጥ ያበቃል። ስልጣኑን ለማስቀጠል የሚሰጥ ውሳኔም በፌዴሬሽን ምክር ቤት በኩል ማለፍ አለበት። ስለዚህ በዚህ ሂደት ውስጥ የተፈጠረ ማንኛውም ጉዳይ የውስጣዊ የፓርቲ ሽኩቻና የፖለቲካዊ ስምነት ሙሉ በሙሉ አለመተግበር ውጤት ነው። በሁለተኛ ደረጃ የፌዴራል መንግስት የአመራር ለውጥ መደረግ እንዳለበት ከተሰማው ይህንን ማድረጋቸው ምክንያታዊ ይመስለኛል። የኔ መልቀቅ የብዙ ምክንያቶች ውጤት ነው። ከሁሉም ዋነኛው ግን የትግራይ ህዝብ ህይወት እንዲከብድ ያደረገው የፓርቲው ውስጣዊ ሽኩቻ ነው። ቢቢሲ፦ ከስልጣን የለቀቁት በፍቃደኝነት ነው ወይ ፓርቲው መጥቶ ለቀጣዩ ምዕራፍ ሲባል እንዲወርዱ ጠይቆት ነው? አቶ ጌታቸው ረዳ፦ አይደለም። የምን ፓርቲ በህወሓት ውስጥ ያለው አንጃ ይህንን ሂደት ሲያበላሽ ነበረ። ሁሉንም አይነት የጀርባ ድርድር ሲያከናውኑ ነበር። ለፌዴራል መንግስት ይህንንም ያንንም ሲያቀርቡ ነበር። የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣን ያላቸው ለጠቅላይ ሚኒስትሩ አይሆንም እያሉ ነበር። አሁን ግን ከጊዜያዊ አስተዳደሩ የስልጣን ዘመን መጠናቀቅ ጋር ተያይዞ ጠቅላይ ሚኒስትሩ ሌላ አማራጭ ማየታችን ተገቢ ይሆን እንደሆነ ጠይቀውኝ ነበር። እኔ ስልጣኑ ተጠቃሚ ለምሳሌ እንደ የተፈናቃዮች መመለስ ባሉ ስራዎች ላይ ያከናወንኩት ጥቂት ሆኖ ሳለ ስልጣን ይዞ የመቀጠል ፍላጎት ያለኝ ሰው አይደለሁም። ስለዚህ ለእኔ ጉዳዩ የጊዜያዊ አስተዳደሩ የስልጣን ዘመን ሲጠናቀቅ አይቀር የነበረ ነው። እኔ በፕሬዝዳንትነት እንዲቀጥል ለማድረግ ልዩ የሆነ አሰራር መኖር ነበረበት ማለት ነው። ነገር ግን ለዚያ ስልጣን ሲታገሉ የነበሩ ማንኛውም አካላት አሁን ካለንበት ቅርቃር ለማስወጣት የሚችል ፈጣን መውጫ መንገድ ገና አላቀረቡም። ቢቢሲ፣ ስለ አዲሱ ፕሬዝዳንት ንገሩን። የእርሳቸው ሹመት ለትግራይ ክልል ምን ማለት ነው? አቶ ጌታቸው ረዳም፣ በዚህ ጉዳይ ላይ መናገር የምፈልገው ትንሽ ነው የማውቀው ነገር የኔ ምክትል ፕሬዝዳንት እንደነበረ እና በአስተዳዳሪ ውስጥ ለሚገኙ ዋነኛ ጉዳዮች ኃላፊነት እንደሚወስድ ሰው እኔ የተወቸው ነገሮች ይዞ ይቀጥላል ብዬ እንደምጠብቅ ነው። በብዙዎቹ ውድቀቶች ላይ ከሌሎች ሰዎች በተለየ ከኔ እኩል ተጠያቂ ነበርም። ስለዚህ እኔ ከተወኩበት ቀጥሎ እና መከናኑ ባለባቸው ጉዳዮች ላይ ማስተካከያ እንዲያደርግ እጠብቃለሁ። እርግጥ ነው የፓርቲውን ችግር ለመፍታት አስማታዊ መፍትሄ ማምጣት ስላለበት ስራው ተቆጥሮ ተሰጥቶታል። ፓርቲው ፕሬዝዳንቱን እንደ ሾሞ ያስባል፣ ጠቅላይ ሚኒስትሩ ደግሞ ራሱ እንደ ሾሞ ይናገራል። እንዳለመታደል ያጋጥመዋል ብዬ የማስበው አንዱ ተግዳሮት አሁንም ስልጣኑን ጠቅሎ ለመያዝ ከሚፈልገው የህወሓት አንጃ የሚመጣው ከቁጥጥር ውጭ የሆነ የስልጣን ጥማት ነው። ይህንን የመጋፈጥ አቅሙና ክሎቱ ይኖረዋል ወይ የሚለው ጉዳይ የሚታይ ይሆናል። እኔ እንደሚገባኝ ግን ባለፉት ሁለት ዓመታት ሁሉንም ልምድ አግኝቷል። ስለዚህ ጊዜያዊ አስተዳደሩ ቃል ኪዳኑን መጠበቅ አለመቻሉ የእርስዎ ዋነኛ ውድቀት ነው። ይህንን ማስተካከል አለበት። ቢቢሲ፣ ጊዜያዊ አስተዳደሩ ራሱን እዚህ ሁኔታ ውስጥ አግኝቶታል። እርስዎ የተወሰነውን ኃላፊነት እንደሚወስዱ ነገር ግን ሌተናል ጄኔራል ታደሰ ብዙውን እንደሚሸከሙ ተናግረዋል። ስለዚህ ለምን ስልጣኑን ለእርሳቸው መስጠት አስፈለገ? የችግሩ አካል ከነበሩ ለምን ይመራሉ? አቶ ጌታቸው ረዳም ይህ የኔ ውሳኔ አይደለም። ፕሬዝዳንት እንዲሾም ብጠየቅ እየለቀቀ ያለ ፕሬዝዳንት ታታኪውን እንዲሾም ማድረግ ትክክል አይሆንም። ከጠቅላይ ሚኒስትሩ ጋር በነበረን ምክክር ያንን ስልጣን ሲጎመዡ ከነበሩ ከሁሉም ሰዎች የተሻለው እርሱ እንደሆነ ሊያሳምኑኝ ሞክረዋል። ስለዚህ መጨረሻው ውሳኔ ጠቅላይ ሚኒስትሩ ነው። አሁን መናገር የምችለው ስራው ተቆጥሮ የተሰጠው ታደሰ ስራውን በሚገባ እንዲሰራ በውዋት ከፍተኛ አመራሮች አስቀያሚ ፖለቲካ ውስጥ ውስብስቡን ጉዞ እንዲያደርግ እንዲሁም ክልሉ ያጋጠመውን የጸጥታ ኢኮኖሚ፣ ፖለቲካዊ ችግሮች ክምር እንዲፈታ ተስፋ እንደማደርግ ነው። ከሁሉም በላይ በተፈናቃዮች መመለስና የትግራይ ሕገ መንግስታዊ ግዛቶች መመለስ ላይ ትኩረት እንደሚያደርግ ተስፋ አድርጋለሁ። ቢቢሲ ከጄኔራል ታደሰ ጋር የማውራት እድሉን አግኝተው ነበር። ካገኟቸው ምን ምክር ሰጧቸው? አቶ ጌታቸው ረዳ፣ ምክር አልተጠየኩም ነበር። በዚህ ጉዳይ ላይ የካበተ ልምድ ላለው ሰውም ምክር የማቅረብ ፍላጎትም አልነበረኝም። ቢቢሲ ቅድሚያ ሊሰጣቸው የሚገቡ ጉዳዮች ምንድን ናቸው ብለው ያስባሉ? በአስር ሺዎች የሚቆጠሩ ሰዎች ተፈናቅለዋል። ትልቁ ውድቀት ተፈናቃዮችን መመለስ አለመቻል እንደሆነ ገልጸዋል። አዲሱ አመራር ምን አይነት አስቸኳይ እርምጃዎችን ይውሰድ? አቶ ጌታቸው ረዳ የጊዜው አስተዳደሩ ፕሬዚዳንት አሁን ላይ ቅድሚያ ሊሰጣቸው ይገባል ተብለው የተዘረዘሩ ጉዳዮችን የያዘ ስምምነት ላይ ፈርሟል። ለእኔ ግን በጣም አሳሳቢው ነገር የፕሪቶሪያ ስምምነት ሙሉ በሙሉ የመተግበር ጉዳይ ነው። ትጥቅ መፍታት እና መልሶ መቋቋምም አንዱ ጉዳይ ነው። የተፈናቃዮች መመለስ ግን ምናልባትም ከሁሉም እጅግ አስፈላጊው ነገር ቢሆን ነው። ይህን ለመቆጣጠር እጅጉን ያዳገተን ጉዳይ ነው። በዚህ ደስተኛ ያልሆነውና ራሱን የትግራይ ህዝብ ብቸኛ አዳኝ አድርጎ የሚስለው የህወሓት አንጃ ይህንን የሚያከናውንበት እድል ይሰጠው እንደሆነ የምናየው ይሆናል። ቢቢሲ መለስ ብለው ሲያዩት በስልጣን ላይ በነበሩበት ጊዜ ምን ስህተት ተሰርተዋል? የፕሪቶሪያው ስምምነት ሙሉ በሙሉ እንዲፈጸም ምን የተሻለ መስራት ነበረብዎት? አቶ ጌታቸው ረዳ የስምምነቱን አፈጻጸም በተደራጀ መልኩ መምራት ነበረብን። ሁሉም ባለድርሻ አካላት እንዲሳተፉ ማድረግ ነበረብን። ድርድር ምን እንደሆነ እንኳ ከማያውቁ አምስት የህወሀት ስራ አስፈጻሚ ኮሚቴ አባላት ከመጣበቅ ይለቅ ሲቪል ማህበረሰቡን ማሳተፍ ነበረብን። ሰፊ ፍላጎቱ በህዝቡ በሰላም መመለስ እንጂ የተፈናቃዮችን ጉዳይ የአስቀያሚ ፖለቲካ መጫወቻው የማድረግ ፍላጎት የሌለውን የወጣቱን እንቅስቃሴ እንዳጠቃላይ ማሳተፍ ነበረብን። ዋነኛ ስህተት ብዬ የምጠቅሰው ይህንን ነው።